ሰላም ሰላም፣ ያይሚ የድንግል ማርያም ልጅ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከኔ በዛ ሰላም ለእናንተም ብዘት ትርፍርፍ ይበልላችሁ። ዛሬ አጥሪ ያለች ቪዲዮ ልሰራላችሁ የመጣሁት ምንድን ነው? እንዴት አዲስ ኢሜይል መክፈት እንችላለን ብላችሁ በቴሌግራም ለጠየቃችሁኝ እህቶች እና ወንድሞች ነው እና ተከታተሉኝ። የት ጋር ገብተን እንደምናገኘው ላሳያችሁ ማለት ነው። ጎግል ላይ ገብተን እንትን እናድርጋ ሰርች እናደርጋለን ማለት ነው። ጎግል ላይ ስንገባ እዚች ጋር የእኛ የራሳችን ጎግሉ የፎቶ ምልክት ያመጣልናል ማለት ነው። እዚጋ ለምሳሌ እኔ ፎቶ ስለሌለው ነው። እንደዚህ ስንነካው ልክ እዚጋ መጀመሪያ ላይ እዚች ጋ ይሄው እንደምታ እዚች ጋ የጎግል ማናጀር ዩር ጎግል አካውንት ይላል። እዚጋ እንነካለን። ሶሪ ይቅርታ፣ ቆይ ልመለስ እዚህ ጋር አሁን ለምሳሌ ማናጀር ዩል ጎግል አካውንት የሚል አለ። ከዛ ወደታች እንደዚህ ወረድ ስትሉ እኔ አሁን ኢሜል ስለከፈልኩበት ነው ማለት ነው። እዚ ጋር አናዘር አደ አናዘር አካውንት ይላል። እንደዚህ እንነካለን ማለት ነው፣ አደ አናዘር አካውንት የሚለውን ከዛ እዚ ጋር የእንትናችሁን የስልካችሁን ስልካችሁን የምትከፍቱበትን ፓስወርዱን ታስገቡታላችሁ ማለት ነው። ለምሳሌ እዚ ጋር እኔ አሁን እዚህ አራት አራት እንደዚያ አስገባሁት። ኔክስት ይለኛል። ኔክስት የሚለውን ትነካላችሁ ማለት ነው። ከዛ እዚህ ጋር ኢሜል ኦር ፎን ይላል። እሱን ሳትነኩ እዚህ ጋር ኮሬክት አካውንት ኔክስት የሚላለ አለ ለክ እዚህ ጋር ኮሬክት አካውንት የሚለውን ስትነኩ ፍሮም ማይ ፋይልስ የሚል ይመጣላችሁ አሉ ማናጀር ማይ ቢዚነስ ይላል ፎር ማይ ሰልፍ የሚለውን ተነጉታላችሁ ማለት ነው እዚህ ጋር ከዛ፣ ፈርስት ኔም ኤንድ ላስት ኔም የሚላል ፈርስት ኔም አሁን እዚ ጋር ራሴን ስም አስገባዋለሁ ማለት ነው። እዛ ላስት ነው የምላየም፣ እንደዛው ከዛ እንደዚህ ነው። ኔክስት ይለናል እዚህ ጋ ኔክስት የምትለዋን እዚህ ጋ እንጫናለን ማለት ነው። ከዛ ደይ ይለናል፣ የተወለድንበትን ቀን ነው። እዚች ጋር የተወለድንባትን ቀን ወይም በተወለዳችሁት የፈልጋችሁን ጊዜ መምራት ትችላላችሁ። የተወለዳችሁበት ቀን ትሞታላላችሁ እኔ እንደፈለገኝ የምለዋለሁ። እዚህ ጋር መንዝ ይላል። እዚህ ጋር የተወለዳችሁበትን ዓመተ ምሕረት ነው የፈልጋችሁን ጃንዋሪ፣ ፌብርዋሪ እና ብላችሁ ማስገባት ትችላላችሁ። እዚህ ጋር ይር ዓመተ ምሕረቱን ነው የሚጠይቃችሁ። በ19 እኔ ዝም ብዬ ከፍተዋለሁ ማለት ነው። ከዛ እንደዚህ ብላችሁ ትሞላላችሁ። ከዛ እዚህ ጋር እንደዚህ ደግሞ ጀንደር ይላል። ጀንደር የሚለው ጋር ፊሜል ሜል ምናምን ይላል። እዚህ ጋር እናንተ የራሳችሁን ትሞላላችሁ። እዚህ ጋር አሁን የመጀመሪያ ያስገባውት አሁን ለምሳሌ ይኸው እንደገና ኢሜይል ይመጣል። እዚህ ጋር ኢሜይል ይመጣላችኋል የሚፈልጉት ኢሜይል፣ ሁለት ኢሜይል እንዳማራጭ ይሰጣችኋል። ሶስተኛ ኢሜይል መምረጥ ማስገባት ትፈልጋችሁ ሶስተኛ ላይ ነግታችሁ መምረጥ ትችላላችሁ። እኔ ግን የመጀመሪያውን ኢሜይል እነግቼ እመርጣለሁ። የመጀመሪያውን ኢሜይል ማለት ነው። ከዛ እዚህ ጋር ፓስዋርድ ይጠይቀኛል። ፓስዋርዱን አስገባለታለሁ። ለምሳሌ ፓስዋርድ ማስገባው ትንሽ እንትን ያለውን ፓስዋርድ አስገባለሁ። ስምንት ዘጠኝ ዲጂት ታስገቡበታላችሁ። እንደዚህ አድርጋችሁ እናንተ ታስገቡታላችሁ ማለት ነው ምክንያቱም ፓስዋርዱ እናንተ የምታቁት ቢሆን ስንትን ስትሉ በጣም አሪፍ ነው። ከዛ ኔክስት የሚለውን ተነካላችሁ። ከዛ እሜ ኦር ፎርም ምናምን የሚለው እንትን ትሉት አላችሁ። እዚህ ጋር ለምሳሌ እዚህ ጋር ፓስዋርዱን በትክክል ይስላጣችሁኝ ነው። ለምሳሌ አንድ ሞላል የምንለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ድጅት ታረጉታላችሁ ማለት ነው። ዘጠኝ ድጅት ታረጉት አላችሁ ሁለቱም ጋር ስታስገቡ፣ ሁለት ቦታ ነው የሚጠይቃችሁ። ሁለቱም ቦታ ስታስገቡ ተመሳሳይ ታስገባላችሁ ማለት ነው።

ማለት እንዳትሳሳቱ አንድ አይነት እንትን አድርጉት። ማለት የተለያየ ከሆነ በጣም ይከብዳል። ተመሳሳይ ተመሳሳይ ታደርጋችሁት ነው እንትን የሚለው አሁን እዚህ ጋር ስለንትን ስላልኩት እንደዚህ ብላችሁ እንደዚህ ይመጣላችኋል። እዚህ ጋውን ቁጥራ ለማስገባት ትችላላችሁ። እዚህ ጋር ፎን ነበር ምናምን የሚለው እኔ ማስገባት ስላልፈለግኩ ነው፣ ከዚህ በኋላ ስለማልፈልግ ነው። እንደዚህ ይመጣላችኋል። ከዛ መጨረሻ ላይ እንትን ይመጣላችኋል። የራሳችሁን የስልካችሁን ቁጥር ማስገባት ትችላላችሁ ማለት ነው። እኔ ኦልሬዲ በአራት አምስት ስላለኝ ከዚህ በኋላ መክፈት አልፈለግኩም ማለት ነው። ልክ እዚህ ጋ ታቆሙታላችሁ ማለት ነው። ይህን ለማሳየት ነው የመጣሁት። ያልገባችሁ ነገር ካለ አሁንም መከታተል ትችላላችሁ ማለት ነው። ሰላማችሁ ይብዛ፣ ሰላማችሁ ይድረሰኝ።